ምዕራፍ 11 ገለዓዳዊውም ዮፍታሔ ጽኑዕ ኃያል ሰው የጋለሞታ ሴትም ልጅ ነበረ። ገለዓድም ዮፍታሔን ወለደ። የገለዓድም ሚስት ወንዶች ልጆችን ወለደችለት፤ ልጆቿም ባደጉ ጊዜ ዮፍታሔን፦ የልዩ ሴት ልጅ ነህና በአባታችን ቤት አትወርስም ብለው አሳደዱት። ዮፍታሔም ከወንድሞቹ ፊት ሸሽቶ በጦብ ምድር ተቀመጠ። ምናምንቴዎችም ሰዎች ተሰብስበው ዮፍታሔን ተከተሉት። ከዚያም ወራት በኋላ የአሞን ልጆች ከእስራኤል ጋር ይዋጉ ነበር። የአሞንም ልጆች ከእስራኤል ጋር በተዋጉ ጊዜ የገለዓድ ሽማግሌዎች ዮፍታሔን ከጦብ ምድር ለማምጣት ሄዱ። ዮፍታሔንም፣ ና ከአሞን ልጆች ጋር እንድንዋጋ አለቃችን ሁን አሉት። ዮፍታሔም የገለዓድን ሽማግሌዎች የጠላችሁኝ ከአባቴም ቤት ያሳደዳችሁኝ እናንተ አይደላችሁምን? አሁን በተጨነቃችሁ ጊዜ ለምን ወደ እኔ መጣችሁ? አላቸው። የገለዓድም ሽማግሌዎች ዮፍታሔን ከእኛ ጋር እንድትወጣ ከአሞንም ልጆች ጋር እንድትዋጋ ስለዚህ አሁን ወደ አንተ ተመልሰን መጣን፣ በገለዓድም ሰዎች ሁሉ ላይ አለቃችን ትሆናለ አሉት። ዮፍታሔም የገላድን ሽማግሌዎች ከአሞን ልጆች ጋር ለመዋጋት ወደ አገሬ ብትመልሱኝ እግዚአብሔርም በእጅ አሳልፎ ቢሰጣቸው እኔ አለቃችሁ ሆናለሁን? አላቸው። የገላድም ሽማግሌዎች ዮፍታሔን እግዚአብሔር በመካከላችን ምስክር ይሁን በርግጥ፣ እንደ ቃልህ እናደርጋለን አሉት። ዮፍታሔም ከገላድ ሽማግሌዎች ጋር ሄደ። ሕዝቡም በላያቸው ራስና አለቃ አደረጉት። ዮፍታሔም ቃሉን ሁሉ በእግዚአብሔር ፊት በምጽጳ ተናገረ። ዮፍታሔም ወደ አሞን ልጆች ንጉሥ አገሬን ለመውጋት ወደ እኔ የምትመጣ አንተ ከእኔ ጋር ምን አለህ ብሎ መልእክተኞችን ላከ። የአሞንም ልጆች ንጉሥ የዮፍታሔን መልእክተኞች እስራኤል ከግብፅ በወጣ ጊዜ ከአርኖን ጀምሮ እስከ ያቦቅና እስከ ዮርዳኖስ ድረስ ምድሬን ስለወሰደ ነው። አሁንም በሰላም መልሱልኝ ብሎ መለሰላቸው። ዮፍታሔም ወደ አሞን ልጆች ንጉሥ መልእክተኞችን እንደገና ላከ እንዲህም አለው፦ ዮፍታሔ እንዲህ ይላል፤ እስራኤል የሞዓብን ምድር የአሞንንም ልጆች ምድር አልወሰደም። ነገር ግን ከግብፅ በወጣ ጊዜ እስራኤል በምድረ በዳ በኩል ወደ ኤርትራ ባህር በሄደ ጊዜ ወደ ቃዴስም በደረሰ ጊዜ እስራኤል ወደ ኤዶምያስ ንጉሥ በምድርህ እንዳልፍ እባክህ ፍቀድልኝ ብሎ መልእክተኞችን ላከ፤ የኤዶምያስም ንጉሥ አልሰማም። እንዲሁም ወደ ሞዓብ ንጉሥ ላከ፤ እርሱም አልፈቀደም። እስራኤልም በቃዴስ ተቀመጠ። በምድረ በዳም በኩል ሄዱ። የኤዶምያስንና የሞዓብንም ምድር ዞሩ። ከሞዓብ ምድርም በምሥራቅ በኩል መጡ። በአርኖንም ማዶ ሰፈሩ። አርኖንም የሞዓብ ድንበር ነበረና የሞዓብን ድንበር አላለፉ። እስራኤልም ወደ አሞራዊው ወደ ሐሴቦን ንጉሥ ወደ ሴዎን መልእክተኞችን ላከ። እስራኤልም በምድርህ በኩል ወደ ስፍራችን እባክህ አሳልፈን አለው። ሴዎንም እስራኤል በድንበሩ እንዲያልፍ አላመነውም ነበር። ነገር ግን ሴዎን ሕዝቡን ሁሉ ሰበሰበ፣ በያሐጽም ሰፈረ፣ ከእስራኤልም ጋር ተዋጋ። የእስራኤልም አምላክ እግዚአብሔር ሴዎንንና ሕዝቡን ሁሉ በእስራኤል እጅ አሳልፎ ሰጠ፤ መቷቸውም። እስራኤልም በዚያ ምድር ተቀምጠው የነበሩትን የአሞራውያንን ምድር ሁሉ ወረሰ። ከአርኖንም እስከ ያቦቅ ድረስ ከምድረ በዳውም እስከ ዮርዳኖስ ድረስ የአሞራውያንን ምድር ሁሉ ወረሱ። የእስራኤልም አምላክ እግዚአብሔር ከሕዝቡ ከእስራኤል ፊት አሞራውያንን አስወገደ። አንተም ምድሩን ትወርሳለህን? አምላክህ ካሞሽ የሚሰጥህን አትወርስምን? እኛም አምላካችን እግዚአብሔር ከፊታችን ያስወጣቸውን የእነርሱን ምድር እንወርሳለን ወይስ ከሞዓብ ንጉሥ ከሴፎር ልጅ ከባላቅ አንተ ትሻላለህን? በውኑ እርሱ እስራኤልን ከቶ ተጣላውን ወይስ ተዋጋውን? እስራኤልም በሐሴቦንና በመንደሮቿ በአሮዌርና በመንደሮቿ በአርኖንም አቅራቢያ ባሉት ከተሞች ሁሉ ሦስት መቶ ዓመት ተቀምጦ በነበረ ጊዜ በዚያ ዘመን ስለምን አልወሰዳችኋቸውም ነበር? እኔ አልበደልኩም፣ አንተ ግን ከእኔ ጋር እየተዋጋህ በድልኸኛል። ፈራጁ እግዚአብሔር በእስራኤል ልጆችና በአሞን ልጆች መካከል ዛሬ ይፍረድ። ነገር ግን ዮፍታሔ የላከበትን ቃል የአሞን ልጆች ንጉሥ አልሰማም። የእግዚአብሔርም መንፈስ በዮፍታሔ ላይ መጣ። እርሱም ገላድንና ምናሴን አለፈ። በገላድም ያለውን ምጽጳን አለፈ። ከምጽጳም ወደ አሞን ልጆች አለፈ። ዮፍታሔም በእውነት የአሞንን ልጆች በእጄ ያሳልፈህ ብትሰጠኝ፣ ከአሞን ልጆች ዘንድ በደህና በተመለስኩ ጊዜ ሊገናኘኝ ከቤቴ ደጅ የሚወጣው ማንኛውም ለእግዚአብሔር ይሆናል፣ ለሚቃጠልም መሥዋዕት አቀርበዋለሁ ብሎ ለእግዚአብሔር ስዕለት ተሳለ። ዮፍታሔም ሊዋጋቸው ወደ አሞን ልጆች አለፈ፤ እግዚአብሔርም በእጁ አሳልፎ ሰጣቸው። ካሮኤርም እስከ ሚኒትና እስከ አቤል ክራሚም ድረስ ሃያ ከተሞችን በታላቅ አገዳደል መታቸው። የአሞንም ልጆች በእስራኤል ልጆች ፊት ተዋረዱ። ዮፍታሔም ወደ ቤቱ ወደ ምጽጳ መጣ፤ እነሆም ልጁ ከበሮ ይዛ እየዘፈነች ልትገናኘው ወጣች። ለእርሱም አንዲት ብቻ ነበረች ከእርሷም በቀር ወንድ ወይም ሴት ሌላ ልጅ አልነበረው። እርሷንም ባየ ጊዜ ልብሱን ቀዶ፣ አወይ ልጄ ሆይ ወደ እግዚአብሔር አፌን ከፍቻለሁና ከዚያውም እመለስ ዘንድ አልችልምና በጣም አዋረድሽኝ አስጨነቅሽኝም፣ አላት። እርሷም አባቴ ሆይ አፍህን ለእግዚአብሔር ከከፈትክ እግዚአብሔር በጠላቶችህ በአሞን ልጆች ላይ ተበቅሎልሃልና በአፍህ እንደ ተናገርህ አድርግብኝ። አለችው አባቷንም፦ ይህ ነገር ይደረግልኝ፤ ከዚህ ሄጄ በተራሮች ላይ እንድወጣና እንድወርድ ከባልንጀሮቼም ጋር ለድንግልናዬ እንዳለቅስ ሁለት ወር አሰናብተኝ አለችው። እርሱም ሂጂ አለ። ሁለት ወርም አሰናበታት፤ ከባልንጀሮቿም ጋር ሄደች። በተራሮችም ላይ ለድንግልናዋ አለቀሰች። ሁለትም ወር ከተፈጸመ በኋላ ወደ አባቷ ተመለሰች፤ እንደ ተሳለውም ስእለት አደረገባት። እርሷም ወንድ አላወቀችም ነበር። የእስራኤልም ሴቶች ልጆች በዓመት በዓመቱ እየሄዱ የገለዓዳዊውን የዮፍታሔን ልጅ በዓመት አራት ቀን ሙሾ እንዲያወጡ በእስራኤል ዘንድ ልማድ ሆነ።